ከእናት ልየን ለአዳም ሕይወት እመቤቴ አንቺ ነሽ። ሰላም ለማርያም ለጌታዬ እናቱ ሰላም ለማርያም

ላችሁ ሰላም ናችሁ። አድማጭ ተመልካቾቻችን ከሳምንት እስከ ሳምንት ከሮብ እስከ ሮብ እንግዲህ በፕሮግራማችን ደግመን ተገናኝተናል። እንደምን አሳልፋችሁ። ሳምንቱን እንዴት ነበረ? ጥሩ አለፈ ወይ? በዓል ጥሩ ነበረ ወይ? እንግዲህ የእመቤታችን የቅዱስ ድንግል ማርያም የመገለጧን በዓል እንግዲህ ግንቦት ሀያ አንድ ቀን አክብረናል። እንግዲህ ትልቅ በዓል ነው። ታሪካዊ በዓል ነው። በጣም ደግሞ ኢትዮጵያ ውስጥ እጅግ ተወድዶ በአንድ ቦታ ነው። እንዲያውም በቀደመው ጊዜ ብዙም ቦታ የማይከበርም ነበረ። እንግዲህ ጻድቃኔ ናት። በጣም ረጅም ዘመናት እንግዲህ ስናከብርባት ይኖር ነው። እንደምን ከረማችሁ ልበል። ብቻ ጥሩ አሳልፋችኋል ሳምንቱን። በሰላም እግዚአብሔር አገናኝ ትሆናል። እንግዲህ ጀምረናል ማለት ነው ፕሮግራማችንን። አቤቱ በዳዊት ልመና ወደ አንተ። እንግዲህ ከፕሮግራሙ ጋር አብሬ የምቆየው እኔ ሱራፊል ነኝ። በዚህኛው ፕሮግራማችን እንግዲህ በጣም የምትወዱትን በጣም ታገኙበታላችሁ ብዬ ምልከታ ሰፊ የሆነ ምልከታ ታገኙበታላችሁ ብዬ የማስበውን ርዕስ መርጫ አለው። እንግዲህ ርዕሳችን ከሞላ ጎደል የሚነሱ መሰረታዊ የሆነ የክርስቲያናዊ ፍልስፍና መጽሐፍ ቅዱሳዊ ጥልቅ ምስጢር የሚካተትበትና የሚወሳበት ትልቅ ርዕስ ነው። እንደ ብዙቻችን ተያይ እንደ ብዙቻችን አገላለጽ እንደ ብዙቻችን ምልከታ፣ እንግዲህ ምልከታ የምትለው ነችን ቃል እንግዲህ ብዙ እየደጋገሙባት ነው። የበገና ምንነቱ፣ በተለይም የሚጫወተው ሚና በአንድ ክርስቲያናዊ ሕይወት ውስጥ እንደ ምንድን ነው ራሱ እንዲመለከትበት የሚያስችለው መስታወት ነው የራቀውን አቅርቦ የረቀቀውንም ደግሞ ነገር አጉልቶ የሚያሳይ ነው ወይ? በተጨማሪም ደግሞ ይሄ የአንድ ሰዓሊ ሸራስ ወይ ነው ብለን ልናስቡ እንችላለን ወይ? እንዴት ነው ይህንንስ የምንመለከተው? የሚል እንግዲህ ለመወያያ ርዕስ አምጥቻለው እንግዲህ ቀድሞ የሰማ ነው ሰላም ለማርያም የሚለው መዝሙር ብዙዎቻችን የምንወደው ነው። እኔ በጣም ደስ ይለኛል። ሰላም ለማርያም የሚለው መዝሙር በጣም ትልቅ እየቆየ ሲገባችሁ በጣም ሰላምታዊው ባህሪ እየገነን ውስጣችሁና ትልቅ ጣዕም እያመጣ ይመጣል እና ስለምወደው ነው የፕሮግራማችን መግቢያ አድርጌ የዘመርኩት። እንግዲህ ፕሮግራማችን ዲንዲ እያለ እንቀጥላለን ማለት ነው። አቤቱ በዳዊት ልመና ወደ አንተ አልቆሃለሁ። እንግዲህ ፕሮግራማችን መግቢያ ላይ እንደነገርኳችሁ በገና ለአንድ ደርዳሪ መስታወቱ ነው ወይስ የስዕል ሸራው ነው? ትልቅ ሀሳብ ነው። እኔም እንደዋዛ የምመለከተው ጥያቄ አይደለም፣ ብዙ ጊዜ ስለሚያመራምረኝ ወይስ ሁለቱም ነው? ምልከታዊን ከዚህ ኬት እንዳመጣሁት ስገልጽላችሁ ብዙን ጊዜ በበገና ዙሪያ የኢምፕሮቫይዜሽን ጥያቄ የሚያመጣው የራሱ የሆነ ተጽዕኖ አለ በደርዳሪው ላይ። እንግዲህ ሁሉም ደርዳሪዎች ኢምፕሮቫይዝ ያደርጋሉ ማለት አይቻልም። ሁሉም ደርዳሪዎች ደግሞ ያንን ነገር ሳይነኩት ደግሞ ያልፋሉ ማለት አይቻልም። ይሄ የሚያሳየው ከየት እስከየት እንግዲህ ይሄ ተንሰራፍቶ፣ ሰፍቶ፣ ናኝቶ የምናገኘውን ባህር እስከ አቅም እስከ ልክ እስከሚቻለው ድረስ ዋኝቶ ለማየት ሁላችንም የራሳችንን አቅም፣ የራሳችንን ብርታት፣ የራሳችንን የጉልበትና የእውቀት ደረጃ የምንፈትንበት ሁኔታ አለ። እናም ይሄ ካንቫስ ነው፣ ሸራ ነው፣ የተሰላን መንገድ ነው ማለት ይከብዳል። እርግጥ ምንም እንኳን ህዳጎቹ ከዚህ እስከዛ የሚለውን ነገር ፍንትው አድርገው የሚያሳዩ ቢሆኑም ሊከትብ የሚፈልገውን ነገር አንድ ሰዓሊ በአእምሮ ሊስለውም ቢችል እጆቹ ግን የመሩትን ያክልና ሁኔታዎች የመሩትን ያክል እንግዲህ ቀለሙን ያኖራል ማለት ነው በሸራው ላይ። ይሄን ያለው ነገር በራስን መመልከት የሚለውም እይታ ላይ እንደ መስታወት ሆኖ በገናው ራስን መመልከቻ የሚሆንበትን መንገድም ደግሞ ፍንትው አድርጎም ደግሞ ያሳያል። ምክንያቱም ግልጽ የሆኑ አንዳንድ ነገሮች አሉ። ብዙሃኑ ነገሮች ወደ ራሳችን መልሰን የምናስተጋባው ሀሳብ አለ እንግዲህ፣ የገደል ማሚቱ ከማናቸውም አቅጣጫ የመጣለትን ሀሳብ ሲያስተጋባ ይውላል። ይህኛውም ወደ ራስ የማምጣት፣ ወደ ራስ የማግባት፣ ወደ ራስ የማጠየቅ ራስን ወደ መመልከት የመምጣት ሂደትና ጎዳና ነው። እናም በገና ያንን ትልቅ ሮል ይጫወታል። ሁለቱም ምልከታዎች ልክ የሆኑበት መንገዶችን ስንመለከት እንደ አንድ ሰዓሊ፣ እንደ አንድ ራሱን ምርመራ ላይ ያስቀመጠ፣ እንደ አንድ ምን ልላችሁ ይችላለሁ ተመራማሪ የሚሰጠን ትንትው አድርጎ ማለት ነው አለ በደንብ ብዙ ከብዙ ብዙ ክፍቶ ሆኖ ነው የምናገኛቸው ጎዳናዎች እናገኝ አሉ ማለት ነው ከበገና መሳሪያነቱ በላይ እንግዲህ እነዚህ ነገሮችን ወደንም ጠላንም ማስተዋል አለብን እንግዲህ ከመዝሙሮቻችን መረጣ ጀምሮ የሐዘን መረጣ ነው የጭንቀት መረጣ ነው የእንጉርጉሮቹ በጣም ልብ የገቡ የመሆን ጉዳይ በዛው ልክ ደግሞ ከአንቱ ደግሞ የስጋ ስሜት እንዳይሰፋ ደግሞ በዛው ልክ ተጠንቅቆ ደራሲው ገጣሚው አዚያሚው እነዛን ደግሞ መንፈሳዊ የሆኑ ቁልፎችን ደግሞ እዛው ጋር አብሮ ይከፍታል እየተጠቀመ ማለት ነው። እና ግልጽ ሆኖ የምናገኛቸው ነገሮች አሉ። ግልጽ ሆኖ የምናገኘው ነገርም ይሄ ነው በገና ላይ ሪስፔክት አለ ለእያንዳንዱ ስሜቶች ትክክለኛ የሆነ ሪስፔክት አለ። ከሚገባው በላይ መሆን የሌለባቸው ነገሮች እንዳሉም አረጋግጦ በገና ደርዳሪው ይናገራል። አረጋግጦ በገና ደርዳሪው ፍንትው አድርጎ ያቀርባል። በደንብ አረጋግጦ ያ በገና ደርዳሪ ለአድማጩም ለተመልካቹም ያቀርባል። ስለዚህ በአንድ መልኩ እየሳለ ነው በገና ደርዳሪው፣ በአንድ መልኩ ደግሞ ወደ ራሱም እየተመለከተ ነው። እንግዲህ ከሌለ ነገር ላይ ማውጣት እንደማይቻል ሁሉ ከራሳችን ያላገኘነውን የማንነት ጥያቄ መልስ በሌሎች ላይ መፈለግ አንችልም። ከሌሎች ሊማርም ሰው ቢወድ ያቺ ንጥረ ነገር ያቺ ቅመም ያቺ እርሾ ታስፈልገዋለች። ውስጡ ለመማር እንኳን የሚችልበትን ነገር መጀመሪያ መማር አለብህ የሚለውን ህሊ ነው ሲያሳስበው ነው እንግዲህ ብልጥ ከሰው ይማራል ይባላል። አንድ በገና ደርዳሪም ከቀደሙት አባቶቹ ከቀደሙት የአባቶቹ ግጥሞችና ታሪኮች ነገን ይስላል፣ ይከስታል። ብልጠት ነው ወይ ይላል፣ ጥበብ ነው ወይ ይላል፣ ብልሃት ነው ወይ ይላል፣ ማስተዋል ወይ ነው ይላል፣ እውቀት ነው ወይ ይላል። እንዲህ እንዲህ እያመዛዘነ ህይወትን ጎዳናን ይገፋል። እርሱም ራሱን ያጠይቃል ማለት ነው። በተጨማሪ ደግሞ በህይወቱ የገጠሙትን ነገሮች ደግሞ ለማሳየት ለአድማጭ ለተመልካቾቹ ይስላል። በገናው እንደ ካንቫስ ሆኖለት በድምፁ እያንዳንዱ ቃላትን መሰረት አድርጎ ይስልላቸዋል፣ በልባቸው ይከትቧዋል ማለት ነው። እና የሁለቱ ውህደት ጥልቅ ነው። ራስን ሳይመለከቱ ወደ ውጪ መመልከት እንደማይቻል ሁለተኛ የወሰድናቸው በጉዟችን እውቀቶችና ማስተዋሎች ወደ ራሳችን እንድንመለከት እሚዳርጉን የሚጋብዙን የሚገፉን እንጂ ፈጽሞ የብዙዎችን ብቻ ህይወት እንደ አንድ ተራ የህይወት ገጠመኝ አልፈን እምንሄደው መሆን እንደማይችል ደግሞ ያሳየናል። ለዚህም ነው መጽሐፍ ቅዱሳችን የህይወት ጎዳናን የሚያስተምረን። ከዛ ደግሞ የቅዱሳን ደሞ ተጋድሎ ፍጹም ደግሞ ማለት ነው የሚቻለውን ያ የክርስትናን ጎዳና ደግሞ ፍንትዋ አድርጎ ደግሞ የሚያስተምርን በክርስቶስ ክርስቲያን የተባል ነው። እሱ ያረገውን ያረጉ አባቶች አብነት ስለሆኑ ነው። እሱ የዘላለም ድህነት ስለሰጠን ነው። ዳሩ ግን ያ እንደሚቻል የሚያሳዩን ደግሞ እነዚህ አባቶች ናቸው። እናም ነው በገነኛውም እዛ ጋር የሚናገረው ነገር መስታወት ሆኖ የራሱን ህይወት ፍንትው አድርጎ ቢመለከትምና ራሱን መልሶ ቢወቅስም ራሱን መልሶ ቢያነቃም ቢያነሳም ከውድቀቱም ብድግበል እያለ ቢያበረታም በተጨማሪም ደግሞ ያንን ደግሞ መልሶ ደግሞ ለማህበረሰቡ ይገልጸዋል። ስለዚህ አትመራመረኝ ይለዋል። ምክንያቱም ብትመራመረኝ መልካም ነገር አታገኝብኝም ይለዋል። ግን ደግሞ አትመራመረኝን በሚልበት ቋንቋ ደግሞ እንዴት አርጓሱና የብዙሃኑን ስሜት ደግሞ ገዝቶ በውበት ያንን አትመራመረኝ የሚለውን ደግሞ የሚገልጽበት ጥበቡ ፍልስፍናው ያዝያዚያም ያገጣጠም ከዛም በላይ ደግሞ የበገናና ዜማ ውህደትን ደግሞ ውብ አድርጎ ሲያቀርቡ ደግሞ እንመለከታለን። ይሄ ያሳየናል እንግዲህ ሁለቱንም ሳይዶች፣ ያኛውም የመስታወትነት ሳይዱም አለ በዚህም ደግሞ ካንቫስ ሆኖም ደግሞ የምንመለከተው አለ እና እስኪ ያስቡት ይህን ነገር፣ እስኪ ከእሳቤው እስክተቱት፣ እስኪ አስተውሉት። የሚሰጣችሁ ሪፍሌክሽናችሁን እስኪ በመልከት ፈልጋለሁ። እንግዲህ ፕሮግራማችን እንዲ እንዲ እያለ ከማብቂያው ደርሷል። እንግዲህ እስካሁን ድረስ በተነጋገራቸው ርዕሶች ላይ አስተያየት ካላችሁ፣ ጥያቄዎች ካላችሁ ኮሜንት ቦክሱ ላይ ናኑሩልኝ። ከሳምንት እስከ ሳምንት የሳምንት ሰው ይበለን፣ በሰላም በጤና ያገናኝ መልሶ። ሰላም ቆዩልኝ፣ ሰላም ሁኑልኝ። አቤቱ በዳዊ